በጓደኛዋ በኩል በድ የተሻለ እሷ ጋር ታቀራርበኛለች። አዎ፣ በፈሌ በኩል በድ ታደርሰኛለች። አዎ፣ ያቺ ደግሞ አሾቱ ነገረኛ ስለሆነች ቀስ አድርጋ ታመቻችልኛለች። በቃ ይህን ነው ማድረግ ያለብኝ። ነጋጠባት እሱ ጋር ዱላ ቀረሽ ሩምጫ ሩጫ ሁሌ ተሱ ጋር ለምን ደግሞ እኔ

ደምን ይህ ድምፅ ይንቆረቆራል። ዝም ብሎ በቃ እየስፈን ነው ቤታችሁ ቻን ሰውን ጊዜ አንጎረጎረ ፈይ ጋር አቶ በለው የሚዘፍናል። ይህ ድምፅ በዘር ነው ማለት ነው። ነገሩም በድምፅ ምኑም በዘር ነው። እሱ ያምርበታል። እኔስ አያምርብኝም። እንደውም ይስሩኝም ማለት ነው። እሱ ድንቅነት የሱማ ሸጋ ነው፣ ልጅ ነው። ኦህ ተመንደሩና ምንም አትያንችም። ይወልሽ አረ ለኔ አያምርብኝም። ምን ነው ታም ነው። አቤት አሁን ብቻሽን አገኘሁሽ። እስኪ አንድ ጥያቄ ልጠይቅሽ እስኪ። እንዴ ምንድነው? ከእኔ ጋር ያለሽ ነገር ግን ምን እንደው ፈልስ ንገርኝ እስቲ ብሎ ጉዳይሽ ምንድን ነው? ወይ እኔና እያወራየው የጎረጥ ምታይኝ ምን አርጌሽ ምን በድዬሽ ነው ደግሞ ምን አረግሽ ምትለይ ነው? እኔ እኮ እንደው ዘንድሮ እኮ እንደው እየመጣህ ዝም ብለህ ጊዜው እኔ ላይ እንደ ተልባ ምትንጣጣ እና ድርስልሽ ማፍሰሽ ነው ዛያር ምስ ጀምብ ምትይኝ እንኳን ምን አርጌሽ ነው? ከዘርፌ ጋር ሲወል ለማለያየት የምታረጊው ጥረት እኔ ይገርመኝ ምን አግብቶኝ ነው እያችሁ ዋ እንደው አብረን ስለሆነ አንቺ ለወደ ስራችን እያልሽ ወራችን ሳንጨርሽ የምትወስጃት ምንድን ነው? እንዴት ሙያችንን ትተን እዚህ ትናንትና አንተ ጋር ሳምዛል ልትሏል እና ቢሆንስ የራስሽ ናትጂ የራስሽ ናትጂ። እሷ እየተከተለችኝ ነው እንጂ እኔ አላልኳትም። ወዲያውም እኮ ምን ወዲያም እሷም እኮ ሙያ ያላታ እንዴት አጎቷ እኮ ይቆጣታል።

አስሩን አሰልፈዋለሁ። አንቺ ይኸውልሽ የዘርፌ ጓደኛ ነሽ። እስቲ ማባበል ካልሆነ ነገሩ ዙሮ ጥምጥም ነው። ፈሌ ፈሌ አንቺ ጮክብሽ መሰለህ እህት ሚቀርምንየስብልዝምዬ ይኸውልሽ እዚህ ላይ በቃ ምን እንደሚጨፍርብኛል። ይኸውልሽ ይጫወትብኛል። ሳይጣን አንቺ አሁን ይቅርታ ብያለሁ። መጀመሪያ አርግልኝ የምትይኝን እኮ አደርግልሻለሁ

ምልሽ ይኸውልሽ፣ ተከብሬ በመሩበት ሀገር ስሜ መነሳት እንደው አልፈልግም። እንደው አንተ የምታወራው አልገባኝ በይ ነው ባከን። ዙሪያ ጥምጥማ ተደፈል የምን ሆነ ነው የምታስጠረው ደግሞ እንደው አሁን ተሆነ፣ እንደማንም እንደው በየመንገዱ ታይታ የኔ ስም እንዲነሳ አልፈልግም። እውነቴ ነው። እና ከዚህ በኋላ ሽማግሌ ሽምግርና ሰው ሲመጣ በቃ መመለስ የለም በቃ መደድረን ማረፍ ነው በቃ። እስቲ ይሄ ነው ጉዳይ ተው፣ እዚህ የበለጠ ጉዳይ አለ። አንተ ደሞ እንደው ያደር እንደው እንደ አዲስ ሰው ዝም ብለህ ማንሳት መጣልህን ጉዳይ እንደው ተወዷል። አንቺ ሰትዮ ምን ይገባል ለማለት ምንድነው? ምን ያደርግላት ነው የእሱ ተወኝም፣ አለ፣ እንደ ሌሎች ይኸውልሽ ተስተምራ የተሰቦቿን አስጠርታ መንደሩን ይሄን ቀበሌውን አስጠርታ አራ እናቴ የበለው ልጅ ትዳር ይዛ ለወግ ለማድረግ ለቁም ነገር ስትበቃ ይህን የመሰል አንቺና እኔ ስንት አመት ሙሉ ወራንታ እንጀራ ሙሉ እያዝነ በሽንክላ ጠላሽ ናችሁ። ሞገብሽ ትቆረጥ። የማንንም ልጅ ድረን ድረን እኛ እንዴት እችል ቁም አትቀርም። ቁም አትቀርም ጉብል አንቺ እናት አህያ ክላሳል አንቺ እና እሱ አንቺ እና እሱ አንድ ላይ ሲወር ነው። አንቺ እናቴ ወዲያውም ደግሞ ክብሩ ለአንተ ነው። ተምራ አራሰች ረባክሽተኝ እንዲሁ ዝም ብለህ ወልዳ የልጅ ልጅ እንደማሳቀፍ እኔ እድሜ ልኬን ላይ ይኝ- ወቅቱ እኮ አለፈ ይሆን? ስንት ስንት ዘመን ተሻገር የእሷ ጓደኞች ወልደው እያሉ ልጅ

መቼም ተትምህርቱ አልቀነስሽም እንደካቻም ነው አንደኛ አንደኛ እንደምትወጩ አሁንም ጎበዝ ነው የምትሆኝ። ው ቀንሰሽ ተሆነ እኔ በራስሽ ላይ ፈርደሽ ነው ንግር ሻለ ተትምህርትሽ እንዳትቀንሽ። ደግሞ ዘንድሮም አንደኛ የምትወጭ ተሆነ ምሸልምሽ ሽልሁ ትልቅ ሽልማት ነው ምሸልምሽ። እንዲያው እንደ ሁልጊዜው እንዲህ ዝም ብሎ ላስቲክ ጫማሽ ሽብሽ አይለ ሌላ ነገር ነው ሚሸልምሽ፣ ትልቅ ነገር ው። አደራ ጭቅ ብለሽ ነው ትምህርትሽን መማር ይኸውልሽን እንዲው እንዲህ በመንደሩ እንደምሰማው እንዳልሆነ ሆነው እንደቀሩት ተማሪ ወይ እንዳትወኝ እንዲህ እንዳልሆነ ዝም ብለው ትምህርታቸው አልሆንላቸው ሲል ተትዳሩ ላይ የተዘፍቀው አዛባ ጠራዬ ሆነው እንደቀሩት እንዲ አንድ ጓደኞችሽ እንደማየው እንደምሰማው እንዳትወኝ አደራሽ። በትምህርትሽ በትምህርትሽ እንዲው ችክ ብለሽ ትምህርትሽን ይዘሽ እንዲው የእናትሽን ስም፣ የኔን ስም፣ የመንደሩን ስም አልፎም ደግሞ ሀገርም ጠቅሜ ነው እንድትወኝ የምፈልገኝ። ይሄን የመሰለ ብሩህ የሆነ ቅንጭላት ይዘሽ እንዳልሆነ ሆነ እዚህ ተልከስክሰሽ እንድትቀር ያልፈልግ። ደግሞ ይሄ ሴቶች ትምህርት ላይ ሲሆኑ ወደ ከተማ ተሄዱ በኋላ ይባልጋሉ ምናምን የሚባል ወንድ ላይ እኔ የምሰማው ነገር አደራሽን ነው። እንዲህ አንቺም ጀምረሻል? ምን እንዴት ነው እንዲህ እንደምሰማው ነው አይደለም? ወራ እኔ ነገር ይሻል ታለም ደግሞ ማተቤ እንዲህ እንዲህ ነው ብለሽ ለእኔ አበራርተሽ ንገሪኝና መላመላ እናበጅለታለን ከዚያ በዘለለ ትምህርትሽ ላይ ጠንክረሽ ነው መማር ያለብሽ። አደራሽን እንዲያው ዘርፌ እኔ የእናቴሽ አደራ እንደታወት አናቴ ላይ ተጭሞኝ ዛሬ እንዲህ እንትን የሚለኝ የእሷ ነገር ነው። እና አደራሽን እንዲያው የአደራ ሊሸንሽ በትምህርትሽ ጠንክረሽልኝ አንቺ ጥግሳትሽ፣ እኔም ወደ ትዳሩ አልገባም ትዳር አልይዝም በቃኝ ብዬ ቀረው እስካሁን ድረስም በዚህ የተነሳ ሆአያለው ደግሞ የሰው ፊት ላሳይሽ አንቺ እ አዳሪ አልሄድን። የሰው ፊት ላሳይሽ መቼም ደግሞ ስህተት እንደዚህ እንትን ነገር ነው የሚፈልግ እንዳልሆነ የእሷ ፊት ጠቆረብኝ ብለሽ ተትምህርትሽ ብትሰናከይብኝ እኔም ጠጠት ነው የሚሆን። አንቺ ባይሆን ይሄ ድንበር እስጢት የሚሉት ተመንግስቱ አዳሪ ትምህርት ቤት ስተጅ የጋን ጊዜ ባይሆን እኔም ወደ ትዳሩ አስብበታለሁ።

እሽ፣ ትላለች ድሹ። አጭ ሰርግሽ ስለ ጀግንነቴ፣ ስለ ደረት ስፋቴ፣ ስለባቴ፣ ስለምናምን ዝም ብለሽ ትነግሪያታለሽ። ወቅ ወቅ ወ